አሰላሙ አለይኩም ወራህመቱላሂ ወበረካቱ የተባረክ መስጊድ፣ ሜክሲኮ አካባቢ የሚገኘው ጉዳዩን ሁላችሁም ሰምታችሁ አላውቃችኋል። ወላሂ በጣም የሚያሳዝን በጣም የሚያሳፍር የሆነ ድርጊት ነው። ረመዳን 28 ይሄ መስጊድ 50 ዓመት ያሳለፈ መስጊድ እንደሆነ ሰምታችኋል። እንደዚሁም ደግሞ ትክክለኛና ህጋዊ የሆነ ቦታ እንደሆነም አውቃቸዋል ይሄ የቦታ ማስፋፊያ ከተጠየቀ ከ20 ዓመታቶች በኋላ ነው። ይህን ምላሽ ተገኝቶ ይህ የቦታ ማስፋፊያ ቦታ ተፈቅዶ፣ ለመፈቀዱ ማሳያም ደግሞ የቂርቆስ ክፍለ ከተማ በተገኘበት ወይም ደግሞ አስተዳደር በተገኘበት ረመዳን 28 የፍጣር ፕሮግራም አዘጋጅተው የመስጊዱ ጀማዎች እዛ ቦታ ላይ ተገኝተው ይሄ ቦታ ህጋዊ እንደሆነ አንዳንድ ሰዎች ህገ ወጥ ነው ብለው የሚናገሩ ሰዎች ንግግራቸው አሉባልታ ነው ብሎ በራሱ አንደበት ተናግሮ የወጣበት ቦታ ነው። እንደገና ደግሞ ይሄ ቦታ ትክክለኛ መሆኑ ማረጋገጫ ካርታ አምጡ ወይም ደግሞ የመስጊዱን ይዘት የሚያሳይ ትክክለኛነቱን የሚያመላክት አጠገቡ ሪል ስቴት ስለነበረ ይህን ነገር የሚያሳይ ነገር አምጡ ብለው ይህን ነገር ቀርቦላቸው አይተው አረጋግጠዋሉ። ከዛ በኋላ ይሄ ነገር በተወሰነ በሳምንቱ ነው ሙስሊም ማህበረሰብ ከሪል ስቴቱ ጋር እንዳይጋጭ ወይም ደግሞ ሌላ ችግር እንዳይመጣ የቦታ ግፊት እንዳይኖር በሚል በራሱ ወጪ ይህን ቦታ አጠረ። ካጠረ በኋላ በሳምንቱ ነው ይህ ድርጊት በጣም አስነዋሪ የሆነ ተግባር የተፈጸመው። ለመሆኑ ትክክለኛ እንዳላችሁት ሕገወጥ ከሆነ እና አግባብነት የሌለው የመሬት ወረራ ከሆነ በመጀመሪያ ደረጃ ለምን መጀመሪያ የቂርቆስ ክፍለ ከተማ መጥቶ ይህንን የምስክር ቃል ሊሰጥ ቻለ? ማን አስገድዶት ነው? ሁለተኛ ደግሞ በሁለተኛ ደረጃ ደግሞ ህግ ወጥ ከሆነ በህጋዊ በሆነ መልኩ ወይም ህጋዊ በሆነ አሰራር በቀን በስራ ወቅት ላይ በስራ ሰዓት ላይ ነው ይሄ ድርጊት ሊፈጸም የሚገባው የነበረው። ሶስተኛ ሲፈርስም በአግባብነት ባለው መልኩ ነው መፍረስ ያለበት። ንብረቱ እንዳንጠቀመው ሙስሊም ማህበረሰብ የሚሆን ለሀገር የሚሆን ለሌላም አካል ማንም አካል እንዳይጠቀመው ተደርጎ ልክ የጠላት ንብረት አስመስሎ ከዚህ ከታች እንደምትመለከቱት ጭንድድ አድርጋችሁ በዶዘር ነው ይህን ነገር ያደረጋችሁትና በጣም የሚያሳፍር ተግባር ነው የፈጸማችሁት። በዚህ አጋጣሚ ደግሞ የአዲስ አበባ መጅሊስ፣ በተለይ በተለይ ደግሞ የኪርቆስ ክፍለ ከተማ መጅሊስ፣ በጣም እጅግ በጣም ወላሂ ሳላደንቃችሁ አላልፍም። አሁንም በዚህ ጥንካሬያችሁ እንድትቀጥሉ እፈልጋለሁኝ። ወይም ደግሞ ጥያቄ ነው የሙስሊም ማህበረሰብም ጥያቄም ስለሆነም ጭምር ማለት ነው። በአቋማችሁ ጽኑ እነሱ ውይይት ያስፈልጋል፣ በውይይት ያለውን ነገር እንፈታለን ብለው ቢሄዱም የቂርቆስ ክፍለ ከተማ ያለው ቦታ ሳይታጠርና የሙስሊም መብት ሳይከበር ምንም አይነት ስብሰባ የሚባል ነገር አንስማማም የሚል መልእክት አስተላልፈዋሉ። ስለዚህ ይሄኛውን ከዚህ በፊት የለቀኩት ቪዲዮ አለ። ሙሉ ቪዲዮውን በዜና መልኩ በትረካ መልኩ ይቀረባለ። እሱን እንድታዳመጡት እየጋበዝኩኝ፣ አሁንም መጅሊሱ ከጎናችሁ እንደሆንን ሙስሊም ማህበረሰብ ከጎናችሁ እንደሆነ እስከ ጫፍ ድረስ እስከ ጥግ ድረስ ይህንን ጉዳይ እልባት ሊሰጡት እንደሚገባና በዚህ ነገር ላይ መብረታት እንዳለባችሁ ላሳስብ እወዳለሁኝ። አላህ ያግዛቸው፣ አላህ ያግዘን። መብታችንን እስከ ጥግ ድረስ እና ምናስከብር ሰዎች አላህ ያድርገን። ወሰላሙ አሌይኩም ወረህመቱላሂ ወበረካቱ።